ሀገራት በተለያየ መንገድ ይፈጠራሉ። የሀገራት አፈጣጠር ወይ ስቴት ፎርሜሽን ነው የዘርፉ መሆናል ብሎ የሚጠሩት ሀገራት፣ ለምሳሌ በተባበሩት መንግስታት አባል የሆኑ በዓለም ዙሪያ ላይ ያሉ ሀገራት በተለያየ መልኩ ይፈጠራሉ። ነገር ግን አንዴ ሀገራት ከተፈጠሩ በኋላ ጥንካሬያቸውን፣ ቀጣይነታቸውን፣ ብልጽግናቸውን፣ የተረጋጋና አዎንታዊ ሰላም እየተረጋገጠ መሄድን የሚወስነው የተሳካ ሀገረ መንግስት ግንባታ ነው። የተሳካ ሀገረ መንግስት ግንባታ በሁለት ጉዳዮች ላይ ወይም በሁለት ዋና ዋና ስራዎች ላይ ማዕከል ያደርጋል። አንደኛው ትውልድ ግንባታ። ይሄ በእንግሊዝኛው ኔሽን ቢልዲንግና ስቴት ቢልዲንግ ነው ተብሎ የሚታወቁት። በአማርኛችን የተቀራረበው ትርጓሜ ኔሽን ቢልዲንግ የሚባለው የትውልድ ግንባታ፣ ስቴት ቢልዲንግ የሚባለውን ደግሞ የተቋማትና መሰረተ ልማቶች ግንባታ ብለን መጥራት እንችላለን። እንግዲህ ኔሽን ቢልዲንግ ወይም ትውልድ ግንባታ የሚባለው የአንድ ሀገር ልጆች የሀገራዊ ስነ ልቦና፣ የጋራ ባህል፣ የጋራ ታሪካቸውን፣ የጋራ ቋንቋቸውን፣ የጋራ እሴቶቻቸው ዙሪያ ላይ ሀገራዊ አይዴንቲቲ ወይም ሀገራዊ ማንነት የሚፈጥሩበት ሂደት ነው። ተቋማት ግንባታም ደግሞ ይሄንን የሚያጠናክር ነው። ከዚህ አኳያ የኢትዮጵያን ሁኔታ ስንመለከት ኢትዮጵያ ባለፉት ዓመታት አሁን ስለ ኢትዮጵያ ስናነሳ የኢትዮጵያ ስቴት ፎርሜሽን ወይም የሀገር ምስረታ ሂደት ረጅም ጊዜ ከወሰደ በኋላ የተጠናቀቀው በአጼ ምኒልክ ዘመነ መንግስት ላይ ነው። እንግዲህ የኢትዮጵያ ዛሬውን ቅርጽ ይዛ ከተፈጠረችበት ጊዜ ጀምሮ ያለውን ማለት አጼ ምኒልክ ከመሩት ዘመን ጀምሮና የተማከለ አስተዳደር ከተፈጠረበት ጊዜ ጀምሮ እስከ ዛሬ ያለውን ዘመናዊ የኢትዮጵያ ታሪክ ወይም ሞደርን ኢትዮጵያን ሂስትሪ ብለን እንጠራዋለን። አሁን የሀገረ መንግስት ግንባታውን በተመለከተ ያጋጠሙ ችግሮችን ስናወራ በኢትዮጵያ የዛሬውን ቅርጽ ይዛ የተማከለ አስተዳደር ከፈጠረችበት ጊዜ ጀምሮ ያለው ያሉ ጉዳዮች ላይ በዋናነት ያተኩራል። ከዚህ አኳያ የትውልድ ግንባታውም ሆነ የተቋምና መሰረተ ልማት ግንባታው በተሳካ መልኩ ባለመመራቱ የኢትዮጵያ ሀገረ መንግስት ግንባታ በብዙ አይነት እንከኖች የተሞላና ጥገና የሚፈልጉ ስብራቶች ያሉበት ነው ብሎ መውሰድ ይቻላል። በዛ መልኩ ሆኖ የመደመር መንግስት በግልጽ ለይቶ እየሰራ ያለው በዚህ ምክንያት፣ የሀገረ መንግስት ግንባታው ስብራት ያለበትና በተወሳሰቡ ችግሮች የተጠለፈ በመሆኑ ምክንያት የገጠሙን ዋና ዋና ችግሮች አሉ። ለምሳሌ ብሔራዊ መግባባትን መፍጠር በሚገባን ጉዳዮች ላይ ብሔራዊ መግባባትን መፍጠር በሚገባው ደረጃ አልቻልንም። የጋራና ሀሳብ ሀሳቢ ትርክት ከመገንባትና ገዢ ሀገራዊ ትርክት ከመገንባት ይልቅ የተበታተኑና የእርስ በርስ መጠራጠር፣ አለመተማመን በምሁራን ደረጃ ተጀምሮ በፖለቲከኞች ደረጃ ተጀምሮ ወደ ታች የወረዱ እሳቢዎችን ነው የወለደው። ዘላቂ አስተማማኝ ሰላም እየገነባን ከመሄድ ይልቅ ግጭት ውስጥ ትርምስ ውስጥ በየጊዜው የሚፈራረቁ ችግሮች ውስጥ መግባት ውስጥ ነው ያስገባን። ብሔራዊ ጥቅሞቻችን ዙሪያ ላይ እንኳን የአንድ ሀገር ልጆች የተቀራረበ እይታ መያዝ ሲገባን በብሔራዊ ጥቅሞቻችን ዙሪያ ላይ እንኳን የተቀራረበ ነገር መያዝ እንዳንችል አድርጓልና ይሄ ጉዳይ በፍጥነት መፈታት እንዳለበት ተወስዶ እየተሰራ ይገኛል ብሎ መውሰድ ይቻላል። ዶክተር እንደው ስብራትን ካነሱልኝ አይቀር እነዚህን ተቃርኖዎች ካነሱ አይቀር እንዴት አድርገን ልናከማቸው ይገባል የሚለው ጉዳይ ደግሞ እንደ ማሳረጊያ ነጥብ እናንሳ። ለምሳሌ ኢትዮጵያ እንደ ሀገር እንድትጸና እንደ ታሪኳ የሀገረ መንግስት ግንባታም ፈርቀዳጅ እንደመሆኗ መሰረት ያላት ሀገር እንደመሆኗ ይሄ ተቃር ነው ይሄ ስብራት ሊታከም ይገባል የሚል የመደመር መንግስት መጽሐፍ ላይ በሳቢ ደረጃ ተቀምጧል። ይሄን እንዴት እውን ማድረግ ይቻላል? ይህንን እውን ለማድረግ ምናልባትም ሶስትና አራት የሚሆኑ ዋና ዋና ጉዳዮችን ማንሳት ይችላለሁ። የመጀመሪያው ሀሳብ ነጻ፣ ብቁና ገለልተኛ ተቋማትን እንደ ሀገር መገንባት ያስፈልጋል። ለዚህ ነው የመደመር መንግስት ላይ በግልጽ እንደተመላከተው ሀገር እንድትቀጥል ኢትዮጵያ ውስጥ ያለው ኢትዮጵያ በታሪኳ ልክ፣ ኢትዮጵያ በትልቅነቷ ልክ፣ ኢትዮጵያ በግዙፍነቷ ልክ፣ ኢትዮጵያ ለአፍሪካ ብዙ ምሳሌ የሚሆኑ ስራዎችን የሰራች ሀገር ተመልሳ ደግሞ ችግር ውስጥ የምትገባ ሀገር ሆና መቆየት ስለሌለባት ነፃ ብቁና ገለልተኛ ተቋማት መገንባት አለባቸው ተብሎ የተጀመሩ ስራዎች አሉ። ይሄ የዴሞክራሲ ተቋማትን አሁን የሚዲያ ተቋማትን ጨምሮ የፍቲ የአስተዳደርና የጸጥታ ተቋማት፣ የሚዲያ ተቋማት፣ ምክር ቤቶች በአጠቃላይ የዴሞክራሲ ተቋማት የሚባሉት የጸጥታ የፍትና የአስተዳደር ተቋማት የሚባሉት ነጻ፣ ገለልተኛ፣ ኢንክሉሲቭ በህዝቡ ዘንድ ተቀባይነት ያለ ተቋም ሆኖ እንዲገነቡ የተጀመሩ ስራዎች አሉ። ይሄ አንዱ መጠናከር ያለበት ስራ ነው። ተቋማት ዛሬን ብቻ ሳይሆን ተቋማት ነገንም ተቋማት ሁሉንም የኢትዮጵያ ህዝቦችን ተቋማት ሁሉንም ዜጎችም የሚያካትት ኢንክሉሲቭ የሆኑ ዜጎች ጥያቄ ሲኖረን ወደ ተቋማትን ለጥያቄዎቻችን ብቃት ያለው ምላሽ ማግኘት አለብን ብለው የሚተማመኑበት ተቋም እንዲሆን እየተሰራ ነው የሚገኘው። ከዚህ አኳያ ጥሩ ውጤቶች ተገኝቷል። ይሄ ተጠናክረው መቀጠል አለበት። ሌላው በመደመር መንግሥት መጽሐፍ ላይ በግልጽ እንደተደነገገው የኢትዮጵያ ሀገር መንግሥት ግንባታ ውስጥ ስብራት ሆኖ የቆየው አንዱ ችግር የፖለቲካ ባህላችን ነው። የፖለቲካ ባህላችን ከሀሳብ አልቦነት ወደ ሀሳብ ግብይትና በሀሳብ ግብይት ወደሚመራበት ሁኔታ መሸጋገር አለበት። በእኛ ሀገር ላይ እንደምናውቀው በተደጋጋሚም እንደተነሳው የፖለቲካ አጀንዳ ያለው ሰው ወይም የፖለቲካ አጀንዳው በሌላው ላይ በአፈሙዝ በላይነትና በኃይል መጫን ይፈልጋል። አለበለዚያም የተለያየ የፖለቲካ አመለካከት ይዞ በጋራ መስራት እንደሚቻል የማያሳዩ በጣም ብዙ ነገሮች ይነሳሉ። በተደጋጋሚ ይሄ ጉዳይ ተነስተዋል። በአንድ ሀገር ውስጥ የተለያየ የፖለቲካ አመለካከት መያዝ ጤናማ ነው። በአንድ ሀገር ውስጥ የተለያየ የፖለቲካ እይታና አቋም መያዝ ጤናማ ነው። ይሄ የተለያየ የፖለቲካ አመለካከትና እይታ ግን ወደ ጠረጴዛ ዙሪያ መምጣት አለበት። የሀሳብ ግብይቱ አካል መሆን አለበት። በሀሳብ ግብይቱ ውስጥ የተሻለ ሀሳብ ያገኘው እሳቤ ፖለቲከኞች ሚስማሙበት ከሆነ ተስማሙ፣ ካልተስማሙም ሕዝብ ይወስንና ሂደቱ ግን ፍጹም ሰላማዊና ፕሮሰሱ ለሕዝብ በላይነት እድል የሚሰጥ ሆኖ ሕዝብ ይወስንና ሕዝቡ ተቀባይነት ያገኘው ገዢ የሆነው ሀሳብ የህዝብ ይሆናል። የህዝብ ያልሆነው ለህዝብ የሆነው ተገዢ ሆኖ እስከሚሆን ድረስ ይሰራል። የእሱ ሀሳብ ደግሞ ሚሻ መሻሻል ካለበት እያሻሻለ ይሄዳል። በዚህ መልኩ የፖለቲካ ባህላችን ለመቀየር ስራ እየተሰራ ነው። ይሄ በሚገባ መጠናከር አለበት። በሶስተኛ ደረጃ አሳባሳብና ለሁላችን የሚሆን ትርክት መገንባት ያስፈልጋል። እንደዚሁም በብሔራዊ ጥቅሞቻችን ዙሪያ ላይም ተቀራርቦ መስራትን ይፈልጋሉ። እነዚህ ጉዳዮች በመደመር መንግስት መጽሐፍ ላይ በሚገባ እንደ ፍኖተ ካርታ ተቀምጧል። ባለፉት የለውጥ አመታት ስራ ላይ እየተሞከሩ ውጤት እያመጡ የሚገኙ ጉዳዮች ናቸው። እነዚህን አጥብቀን ከያዝን አሁን ከገባንበት ችግር ወጥተን ጠንካራ ሀገረ መንግስት በመገንባት ለሁላችን የተመቸች ኢትዮጵያን ይሁን ማድረግ እንችላለን ብለን እናምናለን።